አላህ ባዘዘው ገላል ነቢዩ ሰለላሁ ዐለይሂ ወሰለም አስተምሮት ላይ ብቻ አናቶችልለሆነ በዚህ ሲታመም፣ በዚህ ሲተራር በነብዩ መለክተኝነት ነብይነት ሙሉ በሙሉ ታመነ የሚባለው ማለት ነው። ከዛም ይህ የላኢላሀ ኢለላህ ቅርንጫፍም አንድኛው ጎን ሲሆን የኢስላም ምሰሶዎች አምስት ናቸው። ሁለቱ በአንድ ነው የሚቆጠሩ። ላኢላሀ ኢለላህ ስላ አንድ ይባላል። ሁለተኛው ሶላት ማለት በጣም ትልቅ የሆነ ፈርድ ነው፣ ግደታ ነው። ግደታው ጾምም ይሁን ሐጅም ይሁን ዘካም ይሁን ምስ ላይ ነው። ግደታው የመጣው ከጅብሪል አማካኝ የሶላት ክብደት እና የሶላት ደረጃው ከፍ ለማለቱ ግን ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ባረጉ ጊዜ ነው ግደታው ይዘው የመጡት ማለት። የሶላት ከባድነት የሶላት ክብር በዚህ ብቻ ራሱ ይወሰዳል ማለት። ግደታው ሰማይ ነው የታዘዘው። ነብያችን ሰማይ የሚወጡ ይዘን ይፈርዱ ይዘው የመጡት ማለት ሶላት በማለት በጣም ከባድ የሆነ ፈርድ ነው። ከላ ኢላሃ ኢለላህ ከተወስኖ የሚሆነው እሱን ሶላቱን የተወሰው በርካታ ዛጃ ያለበት ሆኑ ብሎ አለምንም ምክንያት የተወሰው ደግሞ ከእስልምናም እንደሚወጣ የተነገረበት ሶላት ነው። ሶላት ከጀማው ጋር መስገድም ደግሞ ግዴታ ቢሆን በሀዲስ ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እንግዲህ ልክ እንዳሁኑ ወይም ደግሞ እንደዚህ እንደዝወብ ይሆን የኪታብ ትእዛዝ የቁርአኑ ትእዛዝ በረመዷን ነው የሚከበርለት የረመዷን ነው የሚሰራለት ይባል አያስዋሽ። ጀማዓውም ቢሆን ጁሙዓውም ቢሆን የሰውን የአላህን ትእዛዝ የመለክተኛውን ትእዛዝ በማክበር እንደ ረመዷን ቢሆን በሌላውን ጊዜ በጣም አሪፍና ተፈላጊ ውሱ ነበር። ስለዚህ ሶላት በጣም ፈርድነቱ ወይም ግዴታነቱ ከባድ ይሆን እንግዲህ እዚው ጋር ተያይዞ ጀማዓው መለሱ ጀማዓ ሶላት በአምስት ሶላት ላይ መስጊድ ላይ ሰዎች የሄዱ መስገድ ያለባቸው አዛን ስቶ ጌታቸው መስገድ የለባቸው ታ ነቢያችንን ለ ላ ለም አንድ ዓይነ ስውር ፍቃድ ጠየቀ ቤት የመስገድ ብሎ የሚወስዲ መስጂድ የሚወስድ ሰው የለም፣ ቤቴ ልስገድ አላቸው። ከዛ በኋላ አዛኑ ተሰማለ ወይ አሉት? አዎን። አዛኑ የሰማ ቤት መስገድ አይፈቀድልህም ብለው አዘኑ። እንግዲህ የጀማዓ ሶላት ራሱ አደለም የፈርድ ራሱ ሶላት የግንብ የራሱ በጀማዓ መስገዱ ከባድ እንደሆነ ይሄ ያሳያል። ለዓይነ ስውሩ እንኳ አልተፈቀደለትም ማለት ነው። والزكاه ሶስተኛው አርካል ኢስላም ካፋል የሚቆጠረው ዘካ፣ የዘካ ግዴታነቱ ማወቅ እንደ ጥቅል ለማወቅ ማንኛውም ማህበረሰብ ላይ ግዴታ ቢተታ ይሆንበታል። እንደ ዝርዝር ከዚህ ይሄን ያህል የሚለውን እውቀት ላይ ያሉት ሰዎች ወይም ጡላቡል ዒልም ፈላጊዎች ሊያውቁ ይገባቸዋል ማለት ነው። ወሰው ረመዳን አራተኛው ወሰው ረመዳን መስዋዕት

ስለዚህ ነው። በመጀመሪያ ማለት ኢስላም ማለት ምንድን ነው? ስለዚህ ቢያንስ እንኳን እነዚህን አውቀን በዝርዝር እንደገና ደግሞ መተግበር አለብን ማለት ነው። ዝም ብሎ ኢስላም እውነታውን ሳያውቅ ኢስላም ኢስላም ማለት ሳይሆን ኢስላም ማለት ምንድን ነው፣ በምን ያዘ ያዘን፣ ግዴታው ምን ያክል ነው፣ ስንት ነው የሚለውን ማወቅ ስላለብን በሚል አርካነል ኢስላምን አስቀምጠዋል ማለት ነው የመጀመሪያው ግላወል ላላ ሙሐመድ ረሱሉሏህ ነው። ሁለተኛው ሶላት፣ ሶስተኛው ዘካ፣ አራተኛው ሶም፣ አምስተኛው ሐጅ፣ ቤትላ ሐራም ቤት መዘየር ማለት ነው። ቀጣዊ ያው ማለት ነው።